የአማራ ክልል ሰላምን በማስጠበቅና ልማትን የማሳደግ መንታ ትግል ታግሎ በሁለቱም ድል እያስመዘገበ ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ ይህንን ያሉት በአማራ ክልል ፖሊስ ጠቅላይ መምሪያ በዲጂታል የታገዘ አገልግሎት የሚሰጥ የዋና መስሪያ ቤት ህንፃ ምረቃት ላይ ባደረጉት ንግግር ነው። በክልሉ የሚሰጡ ተልእኮዎችን ለመወጣትና ከፌዴራል የጸጥታ ኃይል ጋር በሚናበብ መልኩ የፖሊስ ተቋም ሪፎርም እየተ ራ ነው ያሉት። ደግሞ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ናቸው። የባህርዳር ከተማ የአንድ መሶብ አገልግሎት ማዕከልም በምክትል ጠቅላይ ሚኒስትሩ ተመርቋል። በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የባህርዳር የባህር ዳር ውሎ ላይ ተጨማሪ መረጃ ሊያደርሰን ደግሞ ባልደረባችን ላይኮን አለም ባህር ዳር ነው የሚገኘው። አጠቃላይ መልእክቱን የሚነግረን ይሆናል። ላይኮን እንዴት ዋልክ? በአጠቃላይ የተነሱ የተላለፉ መልእክቶች ምንድናቸው የሚለውን ለተመልካቾች ብታደርስ አመሰግናለሁ አዳነች፣ እንደምናመሸሽ የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ዛሬ በዚህ በባህር ዳር ከማለዳው ጀምሮ የተሰሩ ፕሮጀክቶችን ሲመለከቱ እንዲሁ ደግሞ የተጠናቀቁትንም ደግሞ ሲመረቁ ነበር። በዚህም ዋናው የክልሉ ፖሊስ ኮሚሽን የስራ ቦታን የተመለከተው አንዱ ነው። ክልሉ በአጠቃላይ በሀገራዊ የፖሊስ ተቋም ሪፎርም በተቃኘ መልኩ ክልሉም የራሱን ሪፎርም እያደረገ እንደሆነ ይታወቃል። ስለዚህ ገጽ ለገጽ የተናበበ ሪፎርም ተገበረ ይገኛል። ከዚህ ሪፎርም ጋር በተያያዘው ዋናው ጉዳይ ደግሞ በተቋማት አካባቢ ያለውን የስራ ሁኔታ ምቹ ማድረግ ነው። ይህ ብቻ አይደለም፤ በቅልጥፍና የሚመራ አገልግሎትን ምቹ የሚያደርግ የዲጂታላይዜሽን ስራን መተግበርም እንዲሁ ከስራው ጋር የተያዘ ነው። ከዚህ ጋር የሚጠቀሰው ጉዳይ የክልሉ ፖሊስ ኮሚሽን ያስገነባው ሕንፃ አንዱ ነው። ይህ ሕንፃ ባለፉት ጊዜያት የነበሩ አሰራሮችን የሚቀይር ደግሞ ለአገልግሎት ምቹ የሚያደርግ በአጠቃላይ ደግሞ ለወንጀል መከላከል፣ ለወንጀል ምርመራ፣ ለአስተዳደር ስራዎች እና ለሌሎችም ተቋሙ ለሚፈልጋቸው ስራዎች ምቹ ሁኔታን መፍጠር የዚህ የተቋሙ አንድ አካል ነው። ስለዚህ ባለፉት አመታት በተቋሙ የተሰሩ ሪፎርሞች ከሰው ኃይል ግንባታ ባለፈ ለሰራተኞቹ ለፖሊስ ኃይሉ ተገቢውን አቅም ከማጠናከር ባለፈ እንደዚህ አይነት አካባቢውን የሚፈጥሩ አካባቢውን ለስራ ምቹ የሚያደርጉ ስራዎችን መስራት የሚጠቀስ ነው። ከዚህ ውስጥ የሚጠቀሰው ሌላው ጉዳይ ደግሞ የክልሉ ፖሊስ አሁንም በክልሉ ሁለት ጉዳዮችን እየሰራ ነው። በአጠቃላይም ክልሉ የመጀመሪያው በአንድ እጅ ሰላምን ማስጠበቅ ነው፣ በሌላ እጅ ደግሞ ልማትን ማስቀጠል ነው። በምንገኝበት ባህር ዳርን ጨምሮ በአጠቃላይ በክልሉ አዳዲስ የልማት ስራዎች እየተሰሩ ይገኛሉ። ከዚህ ውስጥ ደግሞ የሰላም መደነቃቀፎችን ደግሞ ለማስወገድ ሰፋፊ ስራዎች ይሰራሉ። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በእነዚህ በሁለቱም ግንባሮች በልማትም በዚህም ሰላም በማስጠበቅም የክልሉ ፖሊስም ሆነ አጠቃላይ ክልሉ እየታገለ ነው፣ ድልም እያስመዘገበ ነው። ለዚህም ታላላቅ የክልሉ ስኬቶች የሚጠቀሱ ናቸው የሚለው በንግግራቸው የተነሳ ጉዳይ ነው። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በክልሉ ያለው ሁኔታ አሁናዊ እየተፈጠረ ያለው አንጻራዊ ጥሩ ሰላም አለን ብዙ ከባድ ሁኔታዎችን አልፈናል። ብዙ ልማት የሚያደናቅፉ ሁኔታዎችን አልፈናል። የጀመርናቸውን ስራዎች አጠናክሮ መቀጠል በአሁኑ ሰዓት በልዩ ተልዕኮ በሚባል ደረጃ ሁሉም በክልሉ በንቃት እየሰራ ነው። ይበልጡኑ ደግሞ የጸጥታ ኃይሉ የሚሰጡትን ተልእኮች በመተግበር በኩል ያሉበትን ኃላፊነቶችንም በመፈጸም በኩል በልዩ አፈጻጸም እየሰራ እንደሚገኝም እንዲሁ አንስተዋል። የክልሉ ፖሊስ ኮሚሽን ኮሚሽነር እንዲሁ ዘላለም መንግስቴ ይህንንም አንስተዋል። በእርሳቸው ንግግር የክልሉ ፖሊስ በአጠቃላይ በአመቱ፣ እንደሚታወቀው ያለፈው አመት የፌዴራል የፖሊስ 116ኛ አመት ተከብሯል። በዚህ ማግስት ይህንን እያከበርን ነው። ስለዚህ 117 ዓመታትን የተሻገሩ የ የፖሊስ ታሪክ በክልል ውስጥም ሰፋፊ ስራዎች፣ ሰፋፊ ድሎች የተመዘገቡበት ታሪካዊ ፖሊስ ነው። ይህንን አጠናክረን ለመቀጠልም አሁን የጀመርናቸውን የዲጂታላይዜሽንና ሌሎችንም ስራዎች እንቀጥላለን የሚሉ ሀሳቦች እንዲሁ በክልሉ ተንጸባርቀዋል። ከዛ በመቀጠል በኢፌድሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የተመራው ልኡክ በከተማዋ የሚሰሩ የተለያዩ ስራዎችንም ጎብኝተዋል። ከተመለከታቸው ስፍራዎች መካከል በጣና ዳርቻ ላይ እየተገነባ ያለው የማሪና ሪዞርት አንዱ ነው። ይህ ከጎርጎራ ጋር ተመሳሳይነት ያለው የከተማዋን የቱሪስት መስህብ የሚመጥን ከተማ ያለችበትን ሁኔታ በዓለም አቀፍ ደረጃም የምትጠቀስ ከተማ ናትና ከዚህ ጋር የተያዘውንም ሊያሳካ በሚችል መልኩ እየተገነባ ያለውንም ጎብኝተዋል። ሌሎችም በከተማ እየተሰሩ ያሉትን ጎብኝተው ወደ ምሽት አካባቢ ደግሞ በከተማ የአንድ መውሰብ አገልግሎትም እንዲሁ የጉብኝቱ አካል ነበር። መጎብኘት ብቻ ሳይሆን አዲስ የተጀመረ ስራ ነው። ስለዚህ ስራው በአጠቃላይ በክልሉ ከዚህ በፊት በክልል ደረጃ እየተጀመረለ አሁን ደግሞ የዚሁ የከተማው የባህር ዳር ከተማ በልዩ መልኩ የተሰሩ ስራዎች ናቸው። የባህር ዳር ከተማ ከዚህ በፊት የነበሩ የአስተዳደር ጉድለቶችን በሚያረም በኩል መልኩ ሰፋፊ ስራዎች እየተሰሩ መሆናቸውን የመጀመሪያው ጉዳይ ከመልካም አስተዳደር ጋር የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በንግግራቸው ያነሱት መልካም ስራዎች እየተሰሩ ነው። የለማት ስራዎች እየተሰሩ ነው፣ ነገር ግን ሙጅሂዲን አሁንም በአገልግሎት አሰጣጥ በኩል መታረም ያለባቸው የሚባሉ አሉና የህዝብን አስተያየት በማጠናቀር ከዚያም ባለፈ ደግሞ አዳዲስ ስራዎችን ደግሞ ወደ ክልሉ ለማምጣት ዓለም አቀፍ ደረጃውን የጠበቀንም ስራ ለመስራት በአጠቃላይ በፈጠራና በፍጥነት የተሞላ የብልጽግናን መንገድ ሊያሳካ የሚችል ስራንም ለመስራት እንደዚህ ያለ ከአዲስ አበባ የተጀመረው መሰብ የአንድ ማዕከል አገልግሎት በዚሁ ተጀምሯል። ሀምሳ ሁለት መስኮቶች አገልግሎት ይሰጥበታል። ከዚህ በፊት የነበሩ የመጓተት ስራዎችን ሁሉ ይቀርፋል፣ ይፈታል ተብሎም ተስፋ ተጥሎበታል። በዚህ በክልሉ በአጠቃላይ እንደተገለጸውም ሰላም በማስጠበቅና ልማትን በማረጋገጥ በኩል በሁለት በኩል እየተሰራ ያለው ስራ ተጠናክሮ መቀጠሉን አንስተዋል። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በባህር ዳሏቸው እነዚህ ተመልክተዋል። መልእክቶችንም አስተላልፈዋል። የያዝኳቸው መልእክቶች እነዚህ ናቸው። አዳነች መልካም ባልደረባችን ላይኩን አለም ከባህር ዳር በቀጥታ ገብተህ ላድረስከን መረጃ አመሰግናለሁ። መልካም ምሽት ይሆንልህ።